አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ቤት ሰዎች ሰላም ሰላም ብያለሁ በያላችሁበት በሰላማችሁ ብዙ ዝዝ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያረጋጡ ቤተሰቡ ነው ማለት ነው። ለምታበረታቱ አይዞሽ፣ ጠንክሪ፣ በርቺ ህት የምትሉኝ ደግሞ እኔም ከልብ አመሰግናለሁ። ውድ የእኔ ቤተሰቦች ማለት ነው። እና ሲቀጥል ደግሞ ወደ ቪዲዮ ሲሄድ ትላንትና ብዙዋችሁ በውስጥ መስመር ሄርሚላ እንዴት ያብርሽ ሮም ልትገባ ቻለች እንዴትስ ሆነ የምትል ነገር የምትጠይቁ ነገር አለ ማለት ነው። በዚሁ አጋጣሚ ማለት ነው የሁላችሁ የአብርሽም ሰራተኞች ሆኑ እነዛ ሁለቶችም እሷም ዘሞተኛዋም ሴት ጨምሮ ማለት ነው ተመካክረው ያደረጉት ነገር ነው። በዚሁ አጋጣሚ ሩታ ማታቅ ነው የሚመስለኝ እንደኔ ማለት ነው። ወይም አብርሽ ያው ሩታ ስትደሰት ሩታ ስትስቅ ስለማይወድ ስለሚያሳክከው በቃ ሆነ ብሎ ሩታን ለማስለቀስ ሩታ ልቧን ለመስበር፣ ሞር እንኳን ሽም የሚባል ነገር አያቅም አብርሽ ማለት ነው። ሽም እንኳን ቢያቅ ልትወልድ እየተጠባበቃት ነው አይደል? ሁለት ቀን ሶስት ቀን የሚቀራ ሴት የሚቀራት ሚስቱን በእንደዚህ አይነት ሁኔታ በእንደዚህ አይነት ድራማ ውስጥ አይከታትም ነበር። ነገር ግን እሱ ሆነ ብሎ ሩታ እንድታለቅስና ሩታ እንድትወጥቅ ወይም ደግሞ እንድትጠላ የሚያረግ ስራ ነው የሚሰራው ማለት ነው። ምክንያቱም አብዛኞቻችሁ ከትላንትና ወደ በተሰራው ቪዲዮ እንግዲህ ሩታ አልፈልግህም ሶልድ ብቻ ብዬ ያለ ከህይወቴ ውጡልኝ ብላ ነበር ሄደችው ማለት ነው። ዛሬ ደግሞ ብዙዋችሁ ትላንትና እንደዛ ብለው ዛሬ ሆቴል ምን ልትሰራ የሄደች እያላችሁ ነው። ነይ ነው ሚላት፣ እርግጠኛ ነኝ። ምክንያቱም እነዚህ ተመካክረው አብርሽ የራሱ ሮም ቁልፍ ሰጥቷቸው ከዛም በኋላ ደግሞ ሄርሚላ ደግሞ እንድትገባ እነዛ የእሱ ሰራተኞች ደግሞ እንዲያመጧት ተመካክረው ነው እንጂ። አብርሽን ስንት ጊዜ ገመተችው? ስንት ጊዜ ብራንክ አረገችው? ባለፈም አብረው ተኝታ እስቲ የእሱን ነገር ብላ ብራንክ አድርገዋለች እንዴ። የአብርሽ ልብ ስንት ነው? ብረት ነው እንዴ? በአስር ጊዜ ነው እንዴ የሚገመተው ማለት ነው። እና ሆነ ብሎ ነው ሆነ ብላችሁ። እንደውም ቲክቶክ ላይ አይቼዋለሁ እኔ ቪዲዮ ማለት ነው። አብርሽ ሞር በሩን አከፋፈቱ፣ እንዴት ነው አከፋፍቶ የገባው ማለት ነው። ሞር እኮ ዞር ብሎ ወደ አልጋ ላይ መጀመሪያ ወደ ወንበር ዋየ፣ ከዛም በኋላ ደግሞ ወደ አልጋ ዋየ ማለት ነው እና የአብርሽ ሰራተኞች ሆኖ ብለው ነው ሁላቸው። እኔ ሩታ ስትቀር አብርሽም ያውቃል ሄርሚላም ታውቃለች ያነዛም ሰራተኞቹም ያውቃሉ ማለት ነው። ምክንያቱም የአብርሽ ሰራተኞች አብርሽ በዞረበት ስለሚዞሩ ለምን መሰላቸው የሚያዞራቸው እሱ ያላቸውን ነገር ስለሚሰሩለትና ስለሚያረጉለት። ሞር በቤታቸው ቪዲዮ ያሰሩም ማለት ነው። ምክንያቱም የአብርሽ ሰራተኛ ናቸው ስለሚከፍላቸው፣ ስለሚያበላቸው፣ ስለሚያጠጣቸው ማለት ነው። እና የታዘዙ ነገር ነው የሚታዘዙት ከውሽ ጨምሮ ማለት ነው። ስለዚህ ምን ማለት ፈልጌ ነው፣ አንድ ሆቴል፣ የትኛውም ሀገር ሆቴል እናንተ እንደውም እዚህ ስግደት ዓለም ላይ ሆናችሁ ስትኖሩ፣ ወይ አንዳንዳችሁ ከመዳማችሁ ሆቴል ሄዳችሁ የምታውቁ ካላችሁ ማለት አንድ ሆቴል ለራሳችሁ የሆነ ቁልፍ ነው እንጂ ሌላ ሰው ለሌላ ሰው ቁልፍ አይሰጥም። ምክንያቱም ሆቴሉ የሚሰጣችሁ ለራሳችሁ ቁልፉ ነው እንጂ ከዛም በኋላ ለአብርሽ ይሰጠዋል። አብርሽ ራሱ ነው እንጂ ሮሙ ከፍቶ እንደፈለገ ወጥቶ መግባት የሚችለው እንጂ ማንም ሄርሚላ እንዴት አርጋ ነው የምትከፍተው? የትኛው ሆቴል የለም። አይደለም እዚህ ይሄ ትልቅ ሆቴል እኔ እንጃ ቡታጅራ ላይ ይሄ ሆቴል ትልቅ ነው ሲባል ነው የምሰማው። እኔ ማለት ነው ይሄ ሆቴል ማለት እኔ እንጃ አሁን ሌባ እንደፈለገ ገብቶ እቃዬን ይዘርፈኛል፣ አልኖርበትም፣ አላድርም የሚባል ትምህርት ነው የሚያስተምሩት እንጂ የትኛውም ሀገር ሆቴል ቁልፍ ለአንድ ሰው ነው እንጂ ለሁለት ሰው ለሶስት ሰው አይጋራም። ምክንያቱም ሆቴል ስለሆነ ማለት ነው። የሆቴል ደንብ ታውቃላችሁ። ነገር ግን አብርሽ ቁልፉ ለራሳቸው ሰጡ። ነው ይህንን ስራ ተውኑ፣ ይህንን ድራማ ስሩ፣ እኔ ደግሞ ሩታን ጠርቼ አመጣታለሁ ብሎ ነው ሩታ ላይ አትፍረዱ። እውነቴን ነው የምላችሁ። ምንም ምንም አይደለም ሩታ ላይ ማለት ነው። ሩታ ስትስቃ አይወድን። እውነት ትናንትና አይታችሁ ሆን ቢሆን ብዙ ነገር ማለት ነው። ከሰራ በኋላ ከደነገጠ በኋላ ወጣ ከባ ጭንቅላቱ ተሸከመ። ሩታ እንደምትመጣ ምትመጣ አውቋል እኮ እንዳላወቀ ነው እንጂ የሚደነግጠው ማለት ነው። ሆነ ብሎ ስለሚሰራ ከአሁን ወዲህ ሩታ ላይ ምንም ነገር መፍረድ አንችልም። ምክንያቱም እሱ ሳቋን እየሰረቃት ነው። እንደዛ እየሳቀች ከቤተሰቦቿ ደስተኛ ሆነ ርቃ። እውነት የዛን ሳቋን እየናፈቀኝ ነው ማለት ነው። ቪዲዮ አሁን አሁን ነው ማየው ከእናቷ እንደዛ ስትስቅ እንደዛ ደስታውን ስታሳልፍ ራሷ ራሷ ተቋቁማ ይሄንን ነገር ስትችል እሱ ያንን ነገር አላስደሰተውም። ትታው መታ ነበር። እኔ አልፈልግህም ከህይወት ይውጣልኝ ብላው ነበር። ነገር ግን ሩታ ስትስቅ ስለማይወድ ተከትሏት መጣ ማለት ነው። ተከትሏት መታ። እንኳን ሼም የሚባል ነገር አያውቅም። ነውር የሚባል ነገር አያውቅም። እንዴ እኔ አንዳንዴ እውነቴ ነው ምላችሁ፣ የሩታ ቤተሰቦች እንኳን የሩታ እናት አባቱ የፈለገ ነገር ቢያውቁ የፈለገ ነገር ስራ ቢሆን ምን ይሉኛል የሚባል ነገር የለም። እውነት በእኛ ሀገር እኮ ነውር ነው እንደዚህ አማች ምናምን ነገር፣ የልጅቷ ቤተሰቦች እንደዚህ ስትሆኑ ማየት እኔ ራሱ በጣም ነው ግራ የሚገባኝ። እውነቴ ነው ምላችሁ፣ ግን እስከ መቼ ድረስ? ነውር አይደለም በጣም ነውር ነገር አያውቅም አብርሽ ማለት ነው። ከምሬ ነው ምላችሁ ነውር የሚባል ነገር ሲሄድም፣ አነካውም በቃ ሰው ምን ይለኛል? ጓደኛዬ ምን ይለኛል? ኦዲንስ እሺ፣ ኦዲንስ ሲላቅ ትልልቅ ሰው እንኳን ምን ይለኛል አይልም። በአሁኑ ሰዓት ሚዲያ ብዙ ሰው ነው የሚጠቀመው። ትንሽ ህጻን አዋቂ አይል፣ ሁሉም ነው ሚዲያ ላይ የሚኖረው ማለት ነው። ነገር ግን ያብርሽ ነገር በጣም እኮ ነው የሚያስጠላው፣ ቤተሰብ በጣም እኮ ነው የሚደብረው ማለት ነው። እኔ ለምን ደስ እንደምት የሚለው አላቅም። ሩታ ስትሰደብና ሩታ የበታችነት ሲሰማት ወይም ደግሞ ሩታ በመጥፎ አይን ስትሳይ ለምን ደስ እንደሚለው አላቅም። አብርሽ ምኖ እንደሚያስደስተው እኔ ግራ ነው የሚገባኝ ማለት ነው። እንደ በዚህ ናክል ጠላት እውነት እውነቴን ነው የምላችሁ። እና ከጓደኛ ተጣልታችሁ ከሆነ ሰው ጋር ተጣልታችሁ ቢጎዳችሁ ለዛኛው ሰው ምን አይነት መልስ መስጠትም መጎዳትም በቃ ማዘንም የለብንም። ለምን አብራችሁ የተጋፋፋችሁ ባላችሁ። እንደዚህ በሚስት ላይ ሲቀና ሚስት ተወዳ ተደንቃ ሲያይ እንደውም ማመስገን ነው እንጂ ሚስቴን ይወዷታል፣ ሚስቴን ያደንቁልኛል፣ ሚስቴን ይንከባከቡልኛል ማለት በደስታ ኦዲንስን መቀበል ሲችል የእሷን ኦዲንስ ለማቃጠል እውነቴን ነው እምላችሁ። አሁን እኮ ኦዲንስን ለማናደድ እኮ ነው ይህንን ስራ የሚሰራው። ምክንያቱም ሄርሚላት ይቅርብህ ካንተ ጋር አትሆንም፣ ካንተ ህይወት ጋር አታመቻችም፣ ማች አታረግም ስለተባለ በቃ የሩታ ኦዲየንሶች ሞር ቲክቶክ ላይ ገብቶ ከገባ በኋላ እውነቴ ነው ሙላችሁ፣ በጣም በጣም የሚያስጠላ ጸባይ ነው ያመጣ ማለት ነው። ሌላ ቤት ስታዩት፣ የሆነ ቤት ቪዲዮ ሲሰራ ከሆነ ሰው ጋር ሲመጣ ማሻላ፣ ተባረክ ራህማን፣ ምንም አይነት ነገር የለውም። ግን ሩታ ጋር ሲመጣ ምን እንደው እንዴ! ሩታ ኮ ጠላቱ እኮ አይደለችም። እኔ የሚገባኝ ሚስቱ አይደለችም እንዴ? ወይም በአደባባይ ሚስት አይደለችም ጠላቴ ናት ብሎ አይናገር። እኔ ሚስትና ባሊና ሚስት እንደዚህ አይነት ነገር ሲሆኑ አይቼ አላውቅም። እኔ በአብርሽ ነው ያየሁት። እውነቴ ነው ምላችሁ። አሁን ብዙ ብዙ ትናንትና፣ ብዙዋችሁ ለምን ሄደች ለምን ሄደች ምን ሊፈጠር ነው ነገ? ምንም ነገር አይፈጠርም። የፈረደበት ወይ ታለቅሳለች ወይ ታዝናለች፣ ትሄዳለች። ምንም ነገር የሚፈጠር ነገር የለም በሩታ ሕይወት ይሄ ነው እውነት። ፈረደባት አሁንስ። እኔ እስከ መቼ ድረስ እንደዚህ እየተቃጠለች ነው የምትኖረው? እኔ ለእሷ ፋንታ እውነቴ ነው ምላችሁ፣ እኔ ተቃጠልኩ፣ እኔ ቀናውኝ። ወይኔ እንደው ጠንካርነትዋ፣ እውነቴ ነው ምላችሁ፣ በጣም ጎበዝ ልጅ ናት እኮ የፈለገም ስራ ይሁን ድራማም ይሁን እኔ አላቅም፣ የሆነ ቀን እንኳን ድራማ